ትንሣኤ ለምን ጨረቃ ሙሉ በሆነበት የጸደይ ወቅት ወይንም ቀንና ሌሊት እኩል በሚሆንበት በኢክኒክስ የመጀመሪያው እሁድ ላይ ይውላል? እስራኤላውያን ከግብፅ በወጡበት የፋሲካ የቂጣ በዓል ወቅት የክርስቶስ ትንሣኤ እንዲከበር ቤተ ክርስቲያን በኒቅያ ጉባኤ ለምን ወሰነች? እሁዳውያን የሚከተሉት የሉኒ ሶላር አቆጣጠር ማለትም የጨረቃ ዑደት ወራትን የፀሐይ ዑደት የወቅት መቀየርን ተከትሎ መያዙ ከፋሲካ ጋር ምን ተያያዥነት አለው? ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ ይጀምሩ። የትንሣኤ በዓል ከፋሲካ በዓል ጋር በየዓመቱ ቀኑ እየቀያየረ የሚከበር በዓል ነው። ይህም በአይሁዳውያን ሉኒሶላር አቆጣጠር ማለትም ሉናር አንድ የጨረቀ ውደት የሚፈጁበትን 29.5 ቀን ለወራት እንዲሁም የወቅቶች መቀየር ፀሐይን በመከተል የሚለካ የአቆጣጠር አይነት ሲሆን ለዚህም እንደ ዋነኛ ምክንያት የሚጠቀሱት አንደኛ የክርስቶስ ትንሣኤ ከአይሁዳውያን የፋሲካ በዓል ጋር ከፍተኛ ቆርኝት ያለው ክብረ በዓል ሲሆን እንደውም በሀገራችን በአብዛኛው ማህበረሰብ ውስጥ ከስቅለትና ትንሣኤ በላይ ፋሲካ የሚለው ስያሜ ጎልቶ ይነሳል። ፋሲካ እስራኤላውያን ከግብፅ ባርነት በእግዚአብሔር ታምራዮች መውጣታቸውን የሚያስታውሱበትና የሚዘክሩበት በዓል ነው። እስራኤላውያን ከግብፅ ባርነት የወጡት በኒሳን 15 በእኩለ ሌሊት ነው። በኒሳን ወር ከ15ኛው ቀን ጀምሮ ርሾ የሌለበት ጣም በመብላትና እግዚአብሔር እንዴት ከግብፅ እንዳወጣቸው በማሰብ የሚያሳልፍበት ልዩ ክብረ በዓል ነው። ፋሲካ ከክርስቶስ ስቅለትና ትንሣኤ ጋር የሚያገናኘው መንገዶች ኢየሱስ የተሰቀለው ከሞት የተነሳው በፋሲካ ፓስፖር ወቅት መሆኑን ወንጌላት ይነግሩናል። በሉቃስ ወንጌል ምዕራፍ 22 ላይ ፋሲካም የሚባለው የቂጣ በዓል ቀረበ። ጴጥሮስንና ዮሐንስንም ፋሲካን እንድንበላ ሄዳችሁ አዘጋጁልን ብሎ ክርስቶስ እንደላካቸው እናያለን። የጌታ እራት ክርስቶስ ከደቀ መዛሙርቱ ጋር ያነሳው ማዕድና ጽዋ ከፋሲካ ማዕድ ከፓስኦቨር ሚል ጋር ተያያዥነት ያለው መሆኑን ተገልጾልናል። በመሆኑ ክርስቶስ የተሰቀለበት ትክክለኛ ቀን ቀንና ለሊት እኩል ከሆኑበት ኢክኒክስ በኋላ ባለው የቂጣ በዓል በሚከበርበት ዕለት ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ አምስት ቁጥር ሰባት ላይ ፋሲካችን ክርስቶስ ታርዶልናል እንዳለ በአዲስ ኪዳን ለሁላችን መስዋዕት በመሆንና ራሱን በመስጠት ደሙን በማፍሰስ ለሰው ልጆች ክርስቶስ ቤዛ በመሆን በአሮጌው ኪዳን ለነበረው ፋሲካ ለአዲስ ኪዳኑ የክርስቶስ ትንሣኤ ጥላ መሆኑን ያሳየናል። የመጀመሪያዎቹ ክርስቲያኖች ትንሣኤን በኒሳን 14 ላይ እያሰቡ ቢውሉም አንዳንዶቹ ደግሞ ክርስቶስ የተነሳበት ዕለት እሁድ በመሆኑ በዚያን ዕለት ሲያስቡት ቆይተዋል። በመጨረሻም በኒቄያ ጉባኤ በ325 ዓመተ ምሕረት የትንሳኤ በዓል ከአይሁዳኑ የፋሲካ በዓል ጋር በተመሳሳይ ጊዜ ነገር ግን ተለይቶ ራሱን ችሎ እንዲከበርና ይህም ፓስኦቨር ወይም ፋሲካ በሚከበርበት ወቅት ማለትም ቀንና ሌሊት እኩል በሚሆኑበት በጸደይ ወቅት በኢኮኖሚክስ ከማርች አይንድ በኋላ ሙሉ ጨረቃ በምታይበት ቀን ላይ የመጀመሪያው እሁድ ላይ እንዲከበር የቤተ ክርስቲያን አንነት ለመጠበቅ አባቶች በመወሰናቸው እስካሁን ድረስ እየተከበረ ቆይቷል። በጊዜ ሂደትም የመዘጋጀትና የጾም ቀናት እንዲሁም ቅዱስ ሳምንት እሁድ፣ ሆሳና፣ አርብ ስቅለት እንዲሁም ትንሳኤን በመጨመርና ቤተክርስቲያን ቤተ ክርስቲያን የራሷን አቁጥር ወይም የቸርች ካሌንደርን በማዘጋጀት በድምቀት የትንሣኤ በዓል ይታሰባል። ለወደፊት የቸርች ካሌንደርን በዲቴይል የምንመለከት ይሆናል።